ዛሬ ከተወዳዳሪዎችህን ለማሸነፍ የሚረዱህን አምስት አስደናቂ መሰረታዊ አስተሳሰቦች እና ሶስት ዋና ነጥቦችን ላካፍላችሁ። ከተወዳዳሪዎች በታች የሆንክ ቢመስልህ ወይም ሌሎች ሁልጊዜ ከአንተ በፊት እንደሚገኙ ቢሰማ አትጨነቅ። ይህ ቪዲዮ ስትጨርስ እንዴት እምትበልጥና እንደምትበልጥና እንዴት እንደምትቆም ግልጽ መንገድ ታያለን። እስከ መጨረሻው ይቆዩ፣ ምክንያቱም ዋና ከፍተኛ ዋናው እና ከፍተኛ የተወዳዳሪነት አእምሮ ሙሉ በሙሉ የሚቀይር ነጥብ መጨረሻ ላይ ስለሆነ ያለው። ላይክ ሼር፣ ሰብስክራይብ ያድርጉ። አብርሃም ነኝ፣ አብራችሁን ቆዩ። አንደኛ መሰረታዊ አስተሳሰቦች፣ አንደኛ ተወዳዳሪዎችህን እወቅ፣ ነገር ግን በራስህ ላይ ትኩረት አድርግ። ተወዳዳሪዎችህን በማወቅ እና በራስህ ላይ ትኩረት ማድረግ፣ የተወዳደርን አቅም መመርመር ልዩነትን እንድታስተውል ይረዳሃል። በአንተና በተወዳዳሪ መካከል ያለውን ልዩነት እንድታስተውል ይረዳሃል። እውነተኛ የማሸነፍ ስራ እራስህ ላይ የቻልከውን ያክል መስራት አለብህ። ሁለተኛ አስተሳሰብ ከደንበኞችህ ጋራ ወይም your vendors, with your vendors, uh, you have to be, communicate smoothly. ምንድነው በተሻለ መንገድ ከደንበኞች ጋር መልካም የሆነ ጠንካራ መልካም የሆነና ምንድነው ቁርኝት ያለው ጥሩ ወዳጅነት ያለው ግንኙነት ሊኖር ይገባል። ብዙ ጊዜ ሰዎች የሚገዙት ምርት ብቻ ይመስላቸዋል። ነገር ግን ምርት ብቻ አይደለም ደንበኛ ካንተ የሚገዛው እምነትን ካንተ ጋር ያለውን መልካም ግንኙነትን እና ደግሞ አንተ የምትሰራውንና ደንበኛ ጋር ያለውን ተሞክሮ ጭምር ነው። ተወዳዳሪህ በርካሽ ያንተ የስራ ተወዳዳሪ ቢዝነስ ኮምፒታንት ማርኬት ኮምፒታንትን ብለው በርካሽ እንኳ ቢሸጥም፣ አንተ ግን ታማኝነትና ግንኙነቶችን ከደንበኞች ጋር በጥሩ ሁኔታ እያስኬድክ ከሆነ ደንበኞቼህ ወደ አንተ ነው እንጂ ተመልሰው የሚመጡት። ተአማኒነት ወደሌለበት ቦታ፣ ግንኙነት ከሌላቸው ሰው ፐርቼዝ የማድረጉ ሁኔታ ወይም ደግሞ ደንበኝነትን የመፍጠሩ ሁኔታ አይታይም። ስለዚህ እነኝህ ነገሮች ካካበት አንተ ጋር ያለው ነገር መልካም ይሆናል ማለት ነው። ሶስተኛ ቀጣይነት ወይም ቋሚነት ያለው ስራ መስራት አለብህ። ለምሳሌ ከአንድ ሰሞን ወጥ ልትሰራ ትችላለህ። በዛ ሰዓት በጣም ጥሩ ስኬት፣ ትርፋማ ልትሆን ትችላለህ። ነገር ግን ያንኛው ኢትስ ኦንሊ ዋን ዊክ ለአንድ ሳምንት ብቻ ነው ያ የሆነው። መሆን ያለበት ግን ኢትስ ቱ ቢ ሰስተይነብል ማንኛውም ሰው ለአንድ ሳምንት ወጥሮ ሊሰራ ይችላል። ነገር ግን በቀጣይነት መስራት፣ በቀጣይነት ጀስት ሀፍት ቢደን ይህ ያንተ የሆነውን ነገር ስስቴኔብሊ በሆነ መልኩ ልታስኬደው ይገባል። ስለዚህ ራስህን ሌላኛው አምስተኛው ምንድን ነው? ራስህን ከሁኔታዎች ጋር ማለማመድ ነው። ራስህን ከሁኔታዎች ጋር ማለማመድ፣ ገበያ ሊወጣ ይችላል፣ ሊወርድ ይችላል፣ ሊለዋወጥ ይችላል። አዲስ ባህሪ ስለዚህ ከአዳዲስ ባህርያት ጋር የገበያ የሰዎች የደንበኞች የምርት የአየር ሁኔታ፣ ኢትስ ዲፐንድ ኦን ቢዝነስ ቴክኖሎጂ፣ የደንበኞች ፍላጎት። ስለዚህ ከነኚህ ጋር ሁሉ ኢሚዲየትሊ በፍጥነት የራሱ የሆነ መለማመድ ልትለማመድ ይገባል። ለምን እነኚህ አንተን አሸናፊ ያድርገዋል? ዋይ ተለማምድሃቸዋላ። ከዚህ ጋር ተያይዞ ሶስት ዋና ዋና ነጥቦች ወዳልኳቸው ይሄዳሉ። አንደኛ አእምሮ እውነተኛ የጦርነት መስክ ነው። ኢትስ ዲፐንድ ኦን ተ ቢዝነስ ፕሌይስ። ተወዳዳሪም እንደ ጠላትህ ካየህ ሁሌ ጥሩ ያልሆነ ስሜት ይሰማል። ያ ግን መሆን የለበትም። ነገር ግን ውድድርን እንደ ትምህርት ወይም እንደ ሞቲቬሽን ካየህ በአጭር ጊዜ ውስጥ ትሰለጥንበትና በፍጥነት ታድግበታለህ፣ አሸናፊም ትሆንበታለህ። ሶ ምንጊዜም አእምሮህ ላይ የሚፈጠረውን ነገር ጀስት ሀቭ ቱ ቢ ፖዘቲቭ ቲንከር። ይሄ ማለት በየዋህነት መንገድህን ጥሰህ ያንተ የሆነውን ቢዝነስ ሉስ የምታደርግባቸው ነገሮች እንዳይከሰቱ ቢ ኬር ፉል። ኦኬ። ሁለተኛ አሴትህ ኦር እሴት የምንለው ኢትስ ቫሊዩ ከዋጋ በላይ ነው። እሴት ከዋጋ በላይ ነው። ሁልጊዜ ውድድራችሁ ከዋጋ ላይ ከሆነ ተወዳዳሪዎቻችሁን ያጣሉ። ተወዳዳሪዎችን ታጣለ። ተወዳዳሪዎች ለአንተ ኢነርጂ ናቸው፣ ኢነርጂ ናቸው። ከጎን ቁጭ ብሎ ወይም ደግሞ ከአንተ የስራ መስክ ጋር ሪሌትድ ቱ ዩ ተጓዳኝ በሆነ መልኩ ያሉ ተወዳዳሪዎች ምንጊዜም የአንተ ኢነርጂ እንደሆኑ ነው እንጂ ሊሰማ የሚገባት ርኖት ር ኤነሚስ የዛ አይነት ሁኔታ ልታዳብር ይገባል። ከደንበኞች ጋር ደንበኞችል ጋር ልታገኘው የምትችለውን ልታገኘ የምትችለው ገንዘብና ከደንበኞች ልታገኘው የምትችለው ተአማኒነት አነጻጽረህ ያለው ትልቁ እሴት እኛ ደንበኞች በቋሚነት ያንተ ከሆኑ ቫሊውን አፕዴት እያደረግህ እያዳበርክ እያሳደግህ ሄደሃል ማለት ነው። ከዚሁም ጋራ በንግድ ሂደት ውስጥ ወር እንደ ጆርኒ ኦፍ ዘ ቢዝነስ እውነተኛ የማሸነፍ ትልቁ ጥቅም ይህ ነው። ደንበኞችን መያዝ ቫሊው ማድረግ፣ የአንተ የድርጅትህ ቫሊው ማድረግ። ቫሊው ማድረግ ማለት ምንድን ነው? የራስህ አድርጋቸው ኦ፣ እነሱ ይሄ ከእሱ ጋር የሚሰሩ ናቸው እስኪባል ድረስ የራስን ማድረግ መቻል አለብህ። ሶ ስለዚህ የተሻለ አገልግሎት ሰጭነትን ትፈጥራለህ ማለት ነው። ለምን ገንዘብን፣ እሴትን ወይም ቫሊዩን ከገንዘብ ስታስፈልጥ ማለት ነው። ይህ ማለት ኦል ኢን ኦል ጥርምስ ብሎ ወይም ደግሞ እንዳለ ሄዶ እንትንህን ያንተ የሆነውን ካፒታል ሊያሳጣህ የሚችል ደረጃ የዋህነት እያል እንዳልሆነ ልትረዱ ይገባል። ወደ መጨረሻው ከመሄድ በፊት ላይክ እና ሰብስክራይብ ማድረግ አይረሳ። ሶስተኛው ብራንድ ብራንድ የእርስዎ ምርጥ መሳሪያችን ማለት ብራንዳችን ነው። እኔ የፈለገው አይነት ስራ ሊሆን ይችላል የምንሰራው። ተወዳዳሪ ምርትህን ሊቀዳ ይችላል፣ ነገር ግን ማንነትህን ሊቀዳ አይችልም። ታትስር ብራንድ። ለምሳሌ ሶኒ ሶኒ ሶኒ ሰስቴን ያደረገ ነው ልንል እንችላለን። አፕል በእርግጥ ሶኒ ፕሪቪየስ ዋን አፕል አሉ። በዚህኛው እኛ አሁን ባለንበት ሰዓት ለምሳሌ ቴስላ፣ አይፓን እነኚህ ብራንዶች ናቸው። እነኚህን ብራንዶች በምጠራ ሰዓት ወደ አእምሯችሁ ምን ሊመጣ እንደሚችል ልትገምቱ ይችላላችሁ። ዋት አባውት ዩርስ? እናንተ ለብራንዳችሁ ልዩ ታሪክ ልትሰጡት ይገባል። ልዩ መልእክትና ገጽታ ፈጥራችሁ ልታስቀምጡለት ይገባል ማለት ነው። የሰዎችን ስሜት ከገጽታ ይልቅ ከማንነታቸው ጋር ስለሚገናኝ ማለት ነው። ብራንድ ኢዝ ዩር ማንነት የእርሶ ምርጥ መሳሪያ ወይ የእርሶ ማንነት ብራንዳችሁ ነው። ሶ ብራንዳችሁ ላይ ልትጠነቀቁና ልትይዙ ይገባል። በመጨረሻ የማጠናቀቅላቸው አምስቱ መሰረታዊ ሀሳቦች፣ ተወዳዳሪዎችህን እወቅ ግን በራስ ላይ ትኩረት አድርግ ከደንበኞች ጋር ጠንካራ ግንኙነት አድርግ። ሶስተኛ ቀጣይነት ያለው ስራ ስራ። አራተኛ የፈጠራ ሰው ሁን። አምስተኛ ቀድመህ ወይንም አሻሽለህ ተገኝ። ይህ ቪዲዮ ለሌሎች እንዲደርስ ለእናንተም ከጠቀመ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይዘነጋ። አመሰግናለሁ።